ብስምላህ፣ ረህማን ራሒም። ሴቶች ሂጃብ ከመልበሳቸው በፊት እውቀት ይቀድማል ወይንስ አልባሳቱ? ልብሱን የሚቀድመው ከእውቀት እውቀት ራሱ እየቻለ ነው ልብስ ራሱን የቻለ ነው። ልብስ እኮ ሂጃብ እሷነቷን እንዳታጋልጥና ለዝሙት እንዳትዳረግ ሌላን እንዳትዳርግ ነው። እውቀት ቢኖራትም ባይኖራትም እ መለበስ ነው። ተጓባን አይደል? ፂምን ለምሳሌ ይሄን ያመጣሉ። እኔ ቅራት አልቀራው ፂምን ይሠራልኛል። ፂም የሚያበክል የቀራ ብቻ ይመስላቸዋል። ጺማችሁን አሳድጉት። ወንድ ነህ በቃ መብቀት ስላለበት ለዶሮ ለአውራ ዶሮ ኮኮናል አረ ለአንተ ደግሞ ጺማ አለ። ይሁን የወንድ መገለጫ ይሄ ፏድል والله ተማር። እንደዚህ ፏድል እያበጠርክ ማለት ነው ይሄ ዘባናል። የወንድነት መገለጫ ስለው እንጂ ቅራአቴ ቀራ ያልቀራ እኔ ያኔ አልፍ አላውቃት ነው። አሁን ጺማ አሳድጌ እንደ አልፍ ቁም ትተኛ ባታውቃትም ጺማ ግን ይቁም ይሻል ነው። ስለዚህ ኒቃቡ የሚያው ተብሊሆን መጋባት ምን ነው የተብሊሆን ልጅ መጠየቅ። እሷ ተብሊሆን ልጅ ልጁ ደህና ሁና ምን ችግር አለ? ጥሩ ነው፣ አውጣት እንጂ እንደው ለተብልር አንሰጥም። የተብልር ልጅ ግን ጥሩ ከሆነች እናመጣታለን። ችግር የለም። ችግር የለም። የሚስተካከሉ ከተስተካከለች፣ ኮ- ያ መናጇ የተበላሸ አካል ከሆነች ልጆችንም ታበላሻለች። ቤተ መስቀልቅሉ ነው የሚወጣው ሁለት የሁለት ዓለም ሰዎች ነው የምትሆኑት። እንዴ አድርገን እንደዛ እንታገባለ እንደው ምንም የማታቅ አምያ ሴት ከገጠር አምጥተህ ብታገባ ነው የሚሻለው። መናጅ አወቀች አደገኛ ውስጥ ያለች ከምታገባ አንተ አደጋ ነው እሷ መመለስ ረግን ተብሊግና፣ ሴቲቱ እኛ ካፊርናት አንልም። ኒካውን ምታስረው ይሆናል እንዴ ምስ እኔን እየነገርኩ ነው ተንዴ ለከረ አባባና ነው እንጂ ኒካሁ አይሆንም፣ አይደለም ካፊር አንላትማ ኒካው ይቻላል። እንደ ምክር ግን እንደዛ አይነት ሴት አታግባ፣ ተቀባናል። ስለዚህ ነብዩ አለይሂ ሰላቱ ወሰለም አሁን የተናገሩት አለ፣ በሐዲታቸው ቱንከው ለመርአቱ ለአርበዒን አለ ለጀማሊሃ እ ወለማሊሃ ወለሐሰቢሃ ወለዲኒሃ ፈዘ ቢዛቲ ዲን ታሪበት የሚሉ ተሪበት ይዳካሉ፣ ዲዳካ ነብዩ አለይሂ ሰላቱ ወሰለም ይሄን ብለው ተናገሩ። ለአራት ነገር ትገባለች አሉ በባህሪ ለመልኳ ለገንዘቧ ለዘሯ ለዲኗ አንተ ደግሞ ዲነኛዋን ምረጥ አሉ ነቢዩ አለይሂ ሰላቱ ወሰላም ለገንዘብ ብለህ ብታገባ ኒካዋ አይሆንም ማለት አይደለም ሙስሊም ከሆነች ነገር ግን አይመከርም አይመከርም ተጓባና አይደል ከዛ አንጻር ነው የምናየው እንጂ ከክልክልነት ወይም ወይንም ደግሞ ኒካዋ አይቻልም ከሚለው አንጻር አይደለም